በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የተባረካችሁና እጅግ የተወደዳችሁ በሰማይም በምድርም እግዚአብሔር ሕያው አምላካችን በቅዱስ ስሙ በከበረ ደሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የወደዳችሁ መስቀል ላይ እዳ በደላችንን ለመክፈል በቶ ዳ ሲከፍል የተከፈለለት ሄዳ ነዝብ የሆነን የእግዚአብሔር ልጆች ተበላግፍ ተጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጥን የሰጣችሁ ብሩካን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ትምህርታችን ከምግባታችን በፊት አንድ ካህን ትልቅ ሰው ናቸው። ሁለት እግራቸው ተቆርጦ ቤት ውስጥ ነው ያሉት በስኳር ሕመም ምክንያት እና ያሳዝናሉ፣ ይገርማሉ። ስጠይቋቸው ምስጋና ነው ከአንደበታቸው የሚወጣው ነገር ግን ቤታቸው ተቀምጠው እንግዲህ እድሜ ዘመናቸውን ይቆያሉ። እኚህን አባት ማገዝ ይገባል። በተለይ አባት ሁለታ ኖሮባቸው የአባታቸውን ብድር አሳት ከፍሉ አባቶቻቸው ሄዱባቸው አስቡበት። ይህ የመጀመሪያ ማሳሰቢያዬ ነው። ስልኬን አስቀምጣለሁ። ሁለተኛ ማሳሰቢያዬ ደግሞ ወደ ኢየሩሳሌም ቅድስት ሀገር ጉዞ አለን። ለገና በዓል አስር ቀን ጉዞ ተሰብስበን ሄደን የጌታችን ክርስቶስን የተባረኩ እግሮች የረገጧቸውን ቦታዎች የተወለደበትን፣ እዛ በተለይ በተወለደበት ቦታ ቆሞ ገናን ማክበር ምን ማለት እንደሆነ እውነት ለመናገር እዛ የሄደ ሰው ብቻ ነው የሚያውቀው። እንደዛ ገና አክበር እንድንመጣ እንጋብዛለን። የወጠኛ ስራ አንድ 4138 ስልኬ ነው። ቴሌግራም፣ ዋትሳፕ፣ ቫይበር ላይ ቦቲም አፕ ላይ ታገኙኛላችሁ። እግዚአብሔር እናንተን፣ ቤታችሁን ይባርክ። እንግዲህ ብሩካን የእግዚአብሔር ልጆች መንፈሳዊ አእምሮ እና ስጋዊ አእምሮ አንዳንዴ በእኛ ውስጥ ሁለቱም ይሰራሉ እና በመንፈሳዊ አእምሮ መመላለስ እንዴት እንደሚጠቅመን እሱ ማለትም ማለት እንደሆነ ነው የምንማረው ለዚህም ምሳሌ የምናደረጋቸው በመጽሐፍ ቅዱስ ላይ የሐዋርያ ስራ መጽሐፍ ላይ ምዕራፍ 16 ቁጥር 16 ላይ ቅዱስ ሉቃስ ከነ ቅዱስ ጳውሎስ ጋር ሆኖ ባደረጋቸው ጉዞዎች የገጠመውን የጻፈውን ነው የምንመለከተው። ወደ ጸሎት ስፍራም ስንሄድ የመዋርተኝነት መንፈስ የነበረባት ለጌቶቿም የጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን እርሷም ጳውሎስን እና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች ልዑል አምላክ ባሪያዎች ናቸው ብላ ትጮኽ ነበረ ይህን እጅግ ቀን አደረገች ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አሉ በዚያም ሰዓት ወጣ እንደሰማችሁት እንግዲህ እነዚህ ሰዎች በሮም በአውሮፓ ጢሯዳ የሚባል በዛ በኩል ወደ ፊልጵስዎስ ከተማ ደርሰው ነው። ፊልጵስዎስ የመጀመሪያዋ አውሮፓዊት ሀገር ክርስትናን የተቀበለች ሀገር ናት። በዛም ሀገር ሁለት ባልና ሚስቶች ነበሩ፣ አቂላና ፕርስቀላ የሚባሉ በተለየ ሁኔታ ሐዋርያው ጳውሎስ ተቀምጦ ክርስትናን የሰበከበት ከተማ ነው። እና እያስተማረ እየሰበከ ሲሄድ የሟርተኝነት መንፈስ የነበረባትና ለጌቶቿ የምትጠነቁ ሴት ነበረች። አስጠንቋዮች አሉ። መንፈሱ ያለባቸውን ሰብስበው እንደ ቢዝነስ የሚጠቀሙባት ነበረች። እና ገረድ ያላት እንደ ባሪያ ነው የምትሰራው ለጌቶቿ። ግን ደግሞ በላዩ ላይ የሟርት መንፈስ ነበረባት። እና እሷ እነ ጳውሎስ ሲያገለግሉ ነበር፣ ደጋግማ እንዲህ አይነት መንፈስ ሁልጊዜም ቢሆን በአገልግሎትና በአገልጋዮች ላይ መልኩን እየቃየረ ይጮሃል። አገልጋዮች ሲያገለግሉ ለምሳሌ አየዋለሁ። እኔ በሶሻል ሚዲያም ላይ ፎቶችንን ብንፖስት፣ አንዳንድ ቪዲዮዎቻችንን ብንፖስት የሚያመሰግኑን የሚመርቁን ሰዎች እንዳሉ በጣም በጨካን የሚጠሉን ሰዎች አሉ። የሚረግሙን አሉ። እነዛ ሰዎች ስጋና ደም አይደለም የሚረግመን በውስጣቸው የሚሰራ ጥንቆላ፣ የሟርት መንፈስ፣ የቤተሰብ ጣጣ፣ የቤተሰብ መንፈስ ያላቸው ሰዎች ባህሪ ነው። ወንጌል ስሰብኩ ተናደው በጣም ኃይለ ቃል የሚናገሩ የሚፈልጉትን ማለት የሚፈልጉትን የሚሉ አሉና አገልግሎቱም ላይ ጩኸት የሚያመጡ አሉ። አገልግሎቱ እንዳይቀጥል የሚያደርጉ አገልግሎትን የሚዋጉ መናፍስት አሉ። እነዚህ የሟርተኝነት መንፈስ ናቸው። ሰዎች በሟርትና በዚህ በወደቀው መንፈስ አሰራር ተጠምዶ እንዲኖሩ የማድረግ አሰራር ያላቸውና እና ጳውሎስን የምትቃወም የነበረች ሴት በውስጧ ባለው መንፈስ ኃይል ነው። ያ መንፈስ ደግሞ መረበሽ ነው። አገልግሎቱ ትልልቅ በዓላትና ትልልቅ ጉባኤዎች ላይ ተቀምጠን አጋንንት ይጩሃል እና አጋንንት ብ እያለ ይጩሃል። ዓላማው መረበሽ ነው። በቃ ያን ትምህርት ያና አገልግሎት ሰው ሁሉ በስማም እያለ እያማተበ ልቡ ቀልቡ እንዲበተን ይሰራልና መረበሽ በራሱ የአጋንንት ውጊያ ስልት ነው። ቤተ ክርስቲያን ውስጥ የወንጌሉን ጉባኤ ቅዳሴውን ሲሆን አምልኮ መረበሽ ሰው አስነስቶ ያን መንፈስ የተሸከሙ ሰዎችን እያስነሳ ረባሽ መንፈስ አለ ብዙ ጊዜ እንደ መሆናውን እየታገሰ እግዚአብሔር እየረዳን እንጂ፣ በተለይ በአውሮፓ በአሜሪካ ባላ ቤተክርስቲያናት ከፍተኛ የረብሻ መንፈስ ነው ያ መንፈሳውን ቀርቶ ነው እርስ በርሳቸው የተጣሉ በጎሳ፣ በፖለቲካ፣ በምን ብቻ አንድ ሰራዊት አንድ ሰው ይኖረዋል፣ መሳሪያ ያንን አምልኮ ስርዓቱን የእግዚአብሔር ቅዱስነቱን የሚረብሹ አምልኮ ስርዓቱን የሚረብሹ ሰዎችን ያስነሳል። እንግዲህ እንዲህ አይነት ነገር አለ። ይሄ ቤተሰብ ውስጥም ነው። እግዚአብሔርን ስትወዱ ስታመልኩ ይረብሿችኋል። አንዳንድ ቤተሰቦች ማለት በተለያየ መንገድ አይለቋችሁም፣ የተነኩሷችኋል፣ በአሽሙር ይናገሯችኋል፣ ስጸል መብራት ያጠፉባችኋል፣ ብዙ አይነት አካላዊ ጥቃት ያደርሱባችኋል። በተለይ ወጣቶች ሰንበት ተማሪዎች ስትሆኑ ራሳችሁን ማትችሉ ከሆነ ከቻላችሁ ደግሞ በተላላ አጋራችሁ በኩል ሊተናኮላችሁ ይሞክራል። ብቻ በዚህ በዚህ መንገድ ይሄ መንፈስ ሰዎችን በአምልኮ እንዲበረቱ እንዳይችሉ እንዳይጠነክሩ መረበሽ ይፈልጋል። ስለዚህ የሚረብሸው እሱ መሆኑን ማወቅ ነው፣ ሰውየው አይደለም። አሁን መኪናውንና ሹፌሩን መለየት ያስፈልጋል። መንፈሳዊ አይምሮ ይህንን ነው ለይቶ የሚያየው። ብዙ ጊዜ ሰዎች መንፈሳዊ አይምሮ ሲኖራቸው በውስጡ የሚሰራው መንፈስ ነው የሚቃወሙት እንጂ ሰውየውን አይደለም። አያቸው አሁን ለአንድ በላቸው ደግሞ በደንብ እንድታስተውሉት የጸሎት ወደ ጸሎት ስፍራም ስንሄድ የሞራተኛ መንፈስ የነበረባት ለጌቶቿም፣ የጠነቆለች ብዙ ተርፊት አመጣ የነበረች አንዲት ገረድ አገኘችን። እርሷም፣ ጳውሎስን እኛን እየተከተለች የመዳንን መንገድ የሚናገሩላችሁ እነዚህን ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮኽ ነበረ። ትረብሽ ነበር ማለት ይህን፣ እጅግ ቀን አደረገች፣ ይህንን ብዙ ቀን አደረገች። መንፈሱን ጳውሎስም፣ እጅግ ተቸገርና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ከእሷ ወጣ። እንግዲህ ምንድነው የሆነው? ወላይ ወላይ ያለውን መንፈስ ነው ጳውሎስ የተቃወመውም ያሳደደው። ጌቶቿም የተርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን ያናውጣሉ እኛም የሮሜ ሰዎች ሆነን እንቀበላቸው ናደረሱ ዘንድ ያልተፈቀደ ልማዶች ይናገራሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አሰሯቸው። ከዛ በኋላ አሁን ሁለት ነገር ነው የምታዩት። ጳውሎስ የተቃወመችውን ሴት መንፈስ ነው ከውስጧ በኢየሱስ ክርስቶስ ስም ያስወጣው። እንግዲህ መንፈሳዊ አምሮ ያ ነው። አሁን ቅድም እንዳልነው የሚቃወሙንና የሚበረቱብን ሰዎች ሊመጡ ይችላሉ፣ በተለያዩ ሁኔታ፣ በተለይ ከእግዚአብሔር ጋር ባለን ግንኙነት። ይሄ ሲባል ይውላችሁ፣ እራሳችን ባለን ደካማ ጎን በራሳችን ላይ ባለን ባልተስተካከለ ጠባይ ምክንያት ሰው ሊቃወመን ይችላል። እሱ ማለት ግን አይደለም መሆን የምንናገረው በቅንነት ከእግዚአብሔር ጋር እየኖርን ክርስቶስን እያመለከን ኢየሱስን እየወደድን ሰዎች ሲቃወሙ ማለት በእናያት ሁኔታ ስንሆን መገሰጽ የሚገባን አጥብቀን መቃወም የሚገባን በላስቸው ላይ ያለው መንፈስ ነው፣ ሰዎቹን አይደለም። እና ምን ይሆናል መሰላችሁ መንፈሳዊ አእምሮ ሲኖረን? ሰዎቹን አይደለም የምናየው፣ ከሰዎቹ ጀርባ ያለው መንፈስ ነው። ስጋ ባይ ምሮስ ቢኖረን እንደነዛ እንደ ፊልጵስዎስ ሰዎች ቀጥታ ሰው ይሆን ምናጥቅ። አሁን እነዚህ አስጠንቋዎቹ ጌቶች ያደረጉት ምንድን ነው? እነ ጳውሎስን የያዟቸው ነው ሚል፣ አጋንንቱ ከለባ ሲወጣ ሲያዩ፣ በኢየሱስ ስም ያለውን ጳውሎስን ያዙ፣ ነጎተቷቸው፣ በበትር ድበደቧቸው። ቢችሉስ እነሱ እነ ጳውሎስ ውስጥ የነበረውን መንፈስ በመንፈሳቸው ገሰ ማውጣት ነበረባቸው፣ ግን የነ ጳውሎስን መንፈስ የሚሸከሙትና የሚቋቋሙት አልነበርም። ያ መንፈስ መንፈስ ቅዱስ ነበር። ስለዚህ መንፈስ ቅዱስን መቃወም ሲያቀታቸው ባሪያዎቹን አጠቁ ማለት ነው። አሁን ከነዚህ ሰዎች ምንድነው የምንማረው? አንዳንድ ጉዳት የሚያመጡብን ሰዎች ወይም ደግሞ ሊጎዱን የሚያስቡ ሰዎች ከስጋና ከደም ጋር ብቻ ተማክረው የሚያደረጉት አድርገን የምናስበውን ነገር ማስተካከል በላያቸው ላይ የሚሰራ መንፈስ ሊሆን ይችላል፣ የሚያጠቃ በተለይ በእኛ ዕድሜ እና ከኛ እድሜ ወደኋላ ያሉ ሰዎች በዓል አምልኮ የበዓል አምልኮ ልምምድ ውስጥ ነው መተን የመጣ ነው። ቤተሰቦቻችን አያቶቻችን በጋራ ሁላችንም ቢያንስ አያቶቻችን የበዓል አምልኮ ስርዓት ውስጥ ነበሩና ያ መንፈስ ደግሞ ቤተሰቡን ለማለት መልቀቅ የማይፈልግ ይሆናል። በተለይ የማይጸልይ ዝም ብሎ በቃ የሚኖር አምላክ አለ፣ እግዚአብሔር አለ ይላል። የክብረ በዓል ክርስቲያን ሆኖ የሚኖረውን ሰው አይለቀውም። አያችሁ፣ ተደብቆ ሸምቆ ይኖራል በዛ ሰው። ስለማይጸልይ የጌታችን የክርስቶስን ስም ስለማይጠራ፣ በጸሎት የእግዚአብሔርን ስም ስለማይጠራ ከሰውነቱ ሊያስወግደው አይችልም። ዝም ብሎ ይተኛል፣ በልቶ ይወጣል። ዝም ብሎ ይተኛል፣ ነቶ ይነሳል። ህይወት እንደዚህ ነው ለዛ ሰው። ስለዚህ ይመቸዋል ሰው። አድፍጦ አድፍጦ የሆነ ቀን መጥፎ በሽታ ሆኖ ይመጣል በውስጡ የሆነ ቀን ልጆቹን የሆነ ነገር አድርጎ ይወጋል። አይለቅም፣ በቃ ይህን መንፈስ ይህ መንፈስ ሌላም ሰው ያጠቃል ነው ሌላም ሰው ያጠቃል። ስጋና ያደኝ የሆነውን ሰው የክርስቶስ የሞተለትን ሰው ያጠቀዋል። ጉዳት ሊያደርስበት ይሞክራል። ሊረብሸው ይሞክራል በስራ ቦታው። ምክንያቱ ስጋዊ ይሆናል። ምክንያቱ ሰዊ ምክንያት ይሆናል። ግን ጀርባው ላይ ያለው መንፈሳዊ ምክንያት ነው። እና ሰዎችን የሚረብሽ ሊሆን ይችላል፣ ቤተክርስቲያንን የሚበጠበጥ ቅድም እንዳልኳቸው ሊሆን ይችላል። ይሄው ሰው ነው፣ በውስጡ ያለው መንፈስ እንዳለ አያውቀውም። ስለማይጮህ አይታወቅ፣ ግን ተደብቆ ያለ በጸሎት የማይወገድ በጾም የማይወገድ ሰውየ ለመጾምና ለመጸለይ ግድ የለሽ የሆነ የጌታችን ስም ለመጠራት ግድ የለሽ የሆነ ስለሚሆን ያ መንፈስ ይነሳና ይቃወማቸዋል ማለት እና ጤነኛ ሰው የሚመስሉ ሰዎች ይሄ መንፈስ ሊሰራባቸው ይችላል። ሁለት መልእክቶች አሉኝ በዚህ አንደኛው መልእክቴ፣ ዝም ብሎች ሳትጸልዩ ዝም ብላችሁ ምትኖሩ ሰዎች ሳትጸልዩ ሳትለምኑ ዝም ብላችሁ ምትኖሩ ሰዎች ተጠንቀቁ። ይህ የምትኖሩበት ዓለም እንደምታዩት አይነት ዓለም እንዳይመስላችሁ፣ ሰላማዊ ዓለም አይደለም። አድግኝ ዓለም ተመልከቱ እስቲ፣ ቢች ላይ ሄዱና ትልቅ ውቅያኖስን ይወት የሆነ ሰዓት ላይ ጸጥ ያለ አስፋልት ነኝ ይመስል በትነዱበት የሚያሰጥን አይመስላችሁም ሮጣችሁ ግን ብትገቡበት ውስጡ ግን ብዙ አውሬዎች አሉ ጥልቀት አሉ ይገድላችኋል ውሃ ለአይን ያምራል የውቅያኖሱ ውስጥ ለአይን ያምራል ሲገቡበት ግን ይበላል ይህ ያለ መልኩ ልክ እንደዚህ ጸጥ ያለ ዓለም ይመስላችኋል ስልማት አትጸልዩም አትጾሙም መጸለይና መጾም ምን ያህል ምን ያስፈልጋል ብላችሁ እስክታስቡ ድረስ ትረጋጋላችሁ ግን ጠላት አፍጥጦ ላያችሁ ላይ እንዳለ ግን ማወቅ አለበት። የሆነ ቀን ይወጋቸዋል። መጥፎ ስብራት ነው የምትሰጡ። ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተታችሁ ጸልዩ ያለ ለምን መስላችሁ? መጸለይ የእግዚአብሔርን ረድኤት መፈለግ ነው። በልዑል እግዚአብሔር ጥላ ውስጥ ለመኖር መመኘት ነው፣ መለመን ነው፣ ፈቃደኝነትን ማሳየት ነው። ያን የእግዚአብሔርያን ሰው ይጠብቀዋል። ካልጸልይስ ጠላት ቀስ ሲወረውርበት የተመታ ይሆናናት ነው ያሰው ፈቃደኛ አይደለምና እግዚአብሔር ረዳዴት ለመጠየቅ እና ይሄ መንፈስ ያለባቸው ሰዎች ሰዎች ሊያጠቁ ይችላሉ። እና በዚህ ጊዜ ሲያጠቁን ሲጎዱን እኛ መጋጨት ያለብን ከሰዎቹ ጋር አይደለም። አሁን እንደ ፊልጵሲዎስ ሰዎች ወይም እንደ ጳውሎስ ማየት ነው። ጳውሎስ የተመለከተው ውስጣቸው ያለውን መንፈስ ነው። የፊልጵሲዎስ ሰዎች ግን ያዩት ሰዎችን ነው፣ ስጋና ደም እነ ጳውሎስን ነው ያዩ መንፈሳዊ አይምሮ የሚያየው እንደዚህ ነው። ሁሌ የሚቃወማችሁ ሰዎች ቢነሱባችሁ በስራ ቦታ፣ በአገልግሎትም ቦታ፣ በቤተክርስቲያን ቦታ፣ በጉርብትና፣ በቤተሰብም እላያቸው ላይ ያለውን መንፈስ በኢየሱስ ክርስቶስ ስም መቃወም ያስፈልጋል። መቃወም ያስፈልጋል። አብስታችሁ ተቋሙት ነው የሚለው እግዚአብሔር። መቃወም ያስፈልጋል። ልባቸው ውስጥ ያለው መንፈስ አፉን እንዲዘጋና ተነቅሎ እንዲወጣ ያደርገዋል። እግዚአብሔር መብት አለን፣ ይህንን የማድረግ መብት አለን። በቃ አዎ፣ ከበደ ከሆነ ሰውየው ከበደ እየተቃወመኝ፣ እየገደለኝ፣ ያስጨነቀኝ ነው አትበሉ። በከበደ ላይ ግን ያለው መንፈስ እየተቃወመኝ ነው። ጌታ ኢየሱስ ክርስቶስ ነቅለጥ አለልኝ ማለት ያስፈልጋል። ጳውሎስ ይህንን ያደረገው እግዚአብሔር፣ ልጆች እና አንዳንድ ችግሮችን በስጋና በደንብ ብቻ ማየት። አንድ ወጣት ወልቂጤ ከተማ ሳገለግል ቆይቷል። በዘጠናዎቹ ላይ ነውና ከአዲስ አበባ የመጣ ልጅ ነው። የመንግስት ሰራተኛ ነውና ከአዲስ አበባ ሲመጣ እህቱን ይዞ ነው የመጣው። በጣም አስቸጋሪ አስቸጋሪ የምትባል እህት ነው ያለች፣ አንድ እህት ነች። በጣም ነው የሚወዳት፣ ግን በጣም ነው የምታስቸግረው። በቃ ከተናገራት ጩኸቷ ጣራ ይበጥሳል። እና አንድ አባ ነበረና አብሮን የሚኖር አባና አንድ ቀን መጥቶ ሲያማካው፣ ጸልይ እሷ ስትጮህ ቤት ጸሎት አደርሳል። የኢየሱስ ክርስቶስ ስም ጥራ ሰላም ልኪ በል፣ ይበል። በቃ ታይዋላ፣ ጸጥ ላላሉ ልክ እንዳለው እሱ እሷን ነገር ሲነገራት እኡ ስትል ምጸል ጀመረ። ሲጸልይ ወደቀች ግብሱር መንፈሱ ነበር አያቸው። ወዲያው ካህና ጋር ተቃደደደወለ ና በለው ያለው መንፈስ እንዲወጣ አደረገ። ያወጣ ምንድራችሁ ፈልጊ እግዚአብሔር ልጆች ስጋና ደም ሊሆን ይችላል። የሚቃወምን ነው ስጋና ደም ነው ብለን እንደ ፊልጵስዎስ ሰዎች በስጋዊ አይምሮ ብቻ ህይወትን አትመልከቱ። እንደ ጳውሎስ መንፈሳዊ በሆነ አይምሮ ከጀርባ ያለው ማየት ይገባል። ብዙ መልእክት እንዳገኛችሁበት ተስፋ አለኝ። ኮሜንት አርጉ ውስጥ የምንተማራችሁ የእግዚአብሔር ቸርነት እናታችን ቤታችን ረድኤት በረከት የሚላጥበቅ አብሮን ይሁን። እግዚአብሔር ይባርካችሁ። ቤተሰቦቼ ስለ ቀሲሱም ስለ እስራኤልም ያሳሰብኳችሁ ማሳሰቢያ አትርሱ። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም